ተመልከት ይኸውልህ፣ አሁን ይኸውልህ ፍኖተ ጽድቅ ከራሱ አልፎ ኢዮቴሲን ለማሳሳት ሁሉ ርቆ የሄደበትን መንገድ ነው ማሰብ ያለብህ። በኢዮቴሲ ያ ትምህርት ተላልፎ ቢሆን ኖሮ ምንድን ነበር ሊፈጠር የሚችለው? ከዛ በኋላ ያንን እዛ ውስጥ ያሉትን የሙዚቃ መሳሪያዎችን ካወጣችሁ በኋላ ባለቤቱን ይቅርታ ካስጠየቃችሁ በኋላ ይቅርታ ከጠየቀ በኋላ እንደው እንዲጸኑ እንዲበረቱ በዛው ይቅርታ በጠየቁበት ላይ ጸንተው እንዲቆዩ፣ ምን ምንድን ውስ የተሰራ ስራነቱ የፍኖተ ጽድቅ መምህራን የፍኖተ ጽድቅ ሰዎች አስበው አቅደው ነው የሰሩት የሚል የለኝም። አንድ ከጀርባ በጣም ስትራቴጂስት የሆነ እንዲህ አድርጎ ያላቸው ኃይል እንዳለ ፊል ያደርጋል። አደራሽ ኮሚቴ የሚል ነበር። አደራሽ ኮሚቴው ተዋይቶ ተዋይቶ መጨረሻ ላይ ምል የደረሰ ፍኖተ ጽድቅ ኦርቶዶክሳዊ ሆኖ እንዲቀጥል ካስፈለጉ ሁለት ደንቦች ያስፈልጉታል። እይ ጸጥ ብላ እንደ ወር ምናምን ትቆያለች አደለ? ድንገት እይ ጩፋ ይነሳና ስትፈራርስ፣ አናቱን መታሁት፣ ማህበሩን መታሁት አለ ይላል። መምህራን ተለዩ፣ በዋናነት መምህራኑን እኔ መምህር እዮቢመኑ ተስፋ ሞሲሳ፣ አቢይ ንንብር ትሬን እናደርጋቸው የነበሩት አዳማ ሁሉ ተካሄዱ ማለት ነው። በስጋው ደግሞ የማያምን ሁሉ አለ። በጥምቀት አያድንም ብሎ የሚያምን መመራ። በነገራችን ላይ ለፍኖተ ጽድቅ ያላደረግነው ነገር እንዲድን ኦርቶዶክሳዊ እንዲሆን ያልከፈልነው ዋጋ የለም። በነገራችን ላይ ዛሬ ማንም ተነስቶ አፉን የሚያላቀቅብንና ንግግር በኛ ሊማርብን የሚሞክረው ሰው ሁሉ ሳይቀር ማለት ፍኖተ ጽድቅ ባጭሩ ልንገርህ ሽንፍላ ነው። ጨጓራ ታውቃለህ? ታጥቦ የማይጠራ ሽንፍላ። ሊቀ ጳጳሱ እንግዲህ ውሳኔውን ጥሰው ሰው በትናንትናው ዕለት አምቦ ተገኝተው ቤተክርስቲያን ምረቃ ፕሮግራም ላይ አገልግሎት ሲሰጡ ታይተዋል። በነገራችን ላይ በሕገ ወጥ የተሾመ ሰው ሕግን የማክበር ግዴታ የለበትም ማለት እንዲያከብር ራሱ ህግ ምንድን ነው? የት ያውቀዋልና፣ አጣሪ ኮሚቴው እንደዛ አድርጋለሁ ብሎ የሚያስብ ከሆነ የምላጭ ጠርዝ ላይ ነው እኮ። ይህ ሁሉ የሙዚቃ መሳሪያ ስጠቀም ነበር እያለ ቪዲዮው እኮ አለ። አሁን ጥፋት ላይ ያሉት እነ በጋሻው መሆን እናሰዱት ይቅርታ ጠይቀውና የሴኒቱ ቀኗዊ መንገድን ተከትሎ እስከመጡ ድረስ በሙሉነት ለመቀበል ችግር ነው። ፍኖተ ጽድቅ ለመጨረሻ ጊዜ ለቤተክርስቲያን እክክ እንዳይሆን ወይም ደግሞ ሁሌ ፈተና እንዳይሆን የመጨረሻ ውሳኔ ምን መወሰን አለበት? መብቴው ምንድን ነው? ገብቶሃል? አለማምደው አለማምደው አለማምደው የታደረሱት ጳጳስ ላይ ያደረሱት ማለት ነው። አሁን ህዝቡ ተስፋ እንዲቆርጥ ጳጳስማ እንዲካለማ ምን ዋጋ አለው?

ወንድሞች ቢከተሉት የሚመርጠው እውነት ናቸው። ከፍኖተ አበው ወደ ፍኖተ ጽድቅ የተቀየረው ማህበር አሁን ላይ ለቤተክርስቲያኒቱ ምን እያደረገ ይመስላል?